ባይ ማታም እኮ በደንብ ልንግባባ አልቻልንም ግን ካሚኖ አንተ ተገቢ ነው ብያለሁ። ቶነን ከፍ እያረክ ነው እያወራኝ ነበር አለ። ለእኔ ሱ ሲል እንደማ ፈቅራት አውቃለሁ። እኔ እኮ ዳኒ እኔ አላቅም እኮ አላልኩም። ምን ይሆን አታፈቅራት አለ። አታፈቅራት ውስጥ እኮ ነው የሚገባው። ማንም እኔ መብት የለኝም አይደል? ግን ደሞ እኔና ሶስ ያደረግነው ነገር ፕራንክ ነው። አንተም ያደረጋት ፕራንክ ማለት ነው። እኔ ያደረግኳት ፕራንክ ጓደኞቼ የምታውቃቸው ወንድሞቼም ተሰብስበው ምናምን ተሰብስበው ከጀርባ ድንገት ወጥተው ፕራንክ የተደረግሽ ነው ምናምን ብለው ነው የነገሯት እኔና አንጻር ነው ሰራ ነበር። አይተህ ከሆነ ቪዲዮ ላይ በጣም ነበር አስታርኩ ምናምን ብለውላ፣ ከሀይሚ ጋር ሳልስማ ማየርኩ ነው። ሁልጊዜ ከእኔ ጋር የሆነ ነገር ይፈጠራል። ይቅርታ ትላለች። እሷ ጸባይ ነው ግን በጣም ነው እሷ። ምን ለመጉዳት ሊሆን ይችላል። አንተ ጋር ደግሞ እንደሱ አይደለም። እኔ ነኝ የጠየኳት፣ ሁላ ሶሲ እንደዚህ አይነት ፕራንክ መስራት ሳትፈልግ፣ በጣም የሚደብር ነገር ጦርነቱ ቀጥሏል፣ ቀጥሏል። ዛሬ እንኳን ምን ላድርግ? ሁልጊዜ እየተናደድኩ፣ ሁልጊዜ እየቆሰልኩ፣ ሁልጊዜ እያለቀስኩ፣ አይቻልም። ሰላም ናችሁ? እንዴት ናችሁ? ኔ ውዶች በያላችሁበት ሰላማችሁ ብዝት ይበልልኝ። ኔ ውዶች፣ ኔ ቆንጆች፣ ያው ዛሬ ትንሽ እኔ እንጃ ለምን እንደተረጋጋው ተረጋግቻለሁ። ሀይሚዬ ስትናደድ ስላላየኋት ሀይሚዬን ስላላየኋት ነው መሰለኝ ምክንያቱም እሷ ስትናደድ ሲናገሯ ስትቆጣ እዛ ጋር መታ ብስጭት ስትል ይሰማኛል። እስካሁን ሰዓት ድረስ እንግዲህ ይህንን ቪዲዮ ስትምሰራ ድረስ በሌላም በምንም ቻናል አልተገለጠችም አልመጣችም። እንግዲህ ያው ዳኒ ሮስቶ ነው የሚባለው ልጁ የሶስትና ባለቤት ውድ ባለቤቷ ወይ ፍቅረኛው አላቅም። ከጠዋት ጀምሮ ፖስቶ ነበር እንግዲህ ማታ ብ ብሎ ብሩክ ስሙን ሳይጨርስ ብ ያው ይገባናል። ግን ያለው ደግሞ ከላይ የሚገርመው መቶ ሺ አስገቡኝ ነው ቻይና አሉ እና ይሄ ነገር ስራ አይመስላችሁም? የሆነ የሚያቅ ሰው አለ፣ የማያቅ ሰው አለ። ሀይሚ ተገልብጣ እኔ ከሶሲም ጋር ብዬ ነበር ትላንትና። ምናልባት ዳኒና ሀይሚ ተነጋግረውም ሊሆን ይችላል ይሄን ነገር ምክንያቱም ያለፈውም እንትን ማን ነው ፕራንክ አድርጓታል አይደል? ብሩክ ከፍጹም ጋር ተባብሮ ሶሲ፣ ፍጹም፣ ብሩክ ሆነው አጣብቅኝ ውስጥ ከተውት ነው ከተዋት ነበር። አሁን ያንን ብድሯን እየመለሰች ነው የሚመስለኝ። ምክንያቱም ይስተካከላል ብዬ አስባለሁ። አትፍሩ፣ አይዟችሁ፣ እንጠብቃችሁ እግዚአብሔር ያለው ይሆናል እግዚአብሔር ፈቃድ ይሆናል በቃ እኔ እያደር እያደር የብሩክ እናትን በቀደም ለታ ሲሰደቡ ሲዘቀዘቁ እነሱን በተሰደቡ ቁጥር በጣም እየተሰማኝ በጣም እንትን ውስጥ ገብቼ ነበር በቃ ስትሬስ ውስጥ ራሴ ነው ራሱ እያመመኝ እንቀልፍ ሁሉ ስተማጣት አሁን እያደር እያደር ደህና እየሆንኩ ነው አላውቅም የተለያየም ነገር እየሰማው ስለሆነ ነገሮች ሊስተካከሉ ይችላል እንግዲህ እስቲ አላውቅም እንግዲህ እኔ እንደሰማሁት ነው። እንግዲህ እርግጠኛ አልሆንም። ነገሮች እየተስተካከሉ ይመጣሉ። ነገሮችን ለማጥራት ነው። ብዙ ጊዜ ሃይሚን ካያችኋት የፈለገው እየተሰደበችን ቢሆን አንድ ነገር መስራቷን አታቁሙ። እኔ ደግሞ መስለኝ እንደዛ ነው። እና አታስቡ፣ እሷም ደና ትሆናለች። ደና ነች። ነገሮችን የሚስማሙበትን ኮሜንት እንስጥ። ሁልጊዜ ነው የምንለው። እንደኔ የሚሰሩ እንደኔ ያሉ የሚሰሩ ዩቱበሮችም ኮሜንት ስትሰጡ ተጠንቀቁ እና አበረታታቸው ወይም ደግሞ ደና ደና እነሱን የሚያንጽ ምክር የሚሆን ኮሜንት እንጻፍ እያሉ ያው ሁልጊዜ እየተናገሩ ነው። እንደውም ከኔ የበለጠ በቀን ሁለቴ ሶስቴ ሀይሚ የተናገረችው የሆነ ጥቅስም ተተናገርች የሆነ ነገርም ከተናገርች የሆነ ነገርም ካለ እነሱን እነዚህ አሁን እኮ ትንንሽ ጥቃቀን ነው የሚባለው። ጥቃቀን ዩቱበሮች ይባላሉ እንጂ እውነት እነሱ ቲክቶከር ቲክቶክ ውስጥ ደግሞ ሆነው በጣም የሚረዷቸው እነዚህ ማዳም ቅመሞች አሉ ነው በጣም የምወዳቸው፣ ብዙ ጊዜ የምከታተላቸው። ሁልጊዜ ነው ደጋግም የምናገረው፣ ደግሞ ከልቤ ነው በእውነት። እግዚአብሔር በሰላም ለአገራቸው ያብቃቸው በእውነት በጣም ነው የምወዳቸው። በጣም የምወዳቸው አሉ። አንዳንዶች ደግሞ ልውጥ ውጥ ያሉ አሉ። ዛሬ ከአንዱ ጋር ይሆናሉ፣ ነገ ከአንዱ ጋር እነዛን አደለም። እንደዛው ደግሞ አሉ ዩቱበሮች በስነ ስርዓት ከሁለቱም ጎን ነው የሚሰሩ፣ ህዝቡን እንትን ያው ኦዲንሱን የሚያጽናኑ ልበል፣ እንደዛ ልበል፣ ጥሩ ጥሩ ነገሮችን የሚሰሩ አሉ። እንደዛ ይሁን፣ አስተያየት እየሰጠን እንጠብቅ። ግድ የላችሁም፣ አለ ምክንያት። አደለም እንደዛ ምለው፣ ሀይሚ አንድ ነገር ስትሰራ ምክንያት ይኖራታል፣ ምክንያቶች አሏት በዙሪያው ሁሉንም ነገር አውጥተን ሚዲያ ላይ አንናገርም ግን ሊኖራት ይችላል። ሁሉም ሰላም ይሆናል ይስተካከላል። እንደ እግዚአብሔር ፍቃድ ይሆናል። እኔ ዝም ብዬ እንደዚህ እያልኩ ላጽናናችሁ ያው ቢሰማኝም ይሰማኛል። እነሱ ሲራበሹ በጣም ነው ማዝ ነው። ግን እኔ አሁን ብሩክ የሚያውቅ አይመስለኝም ተገልብጣ ፕራንክ እያደረገችው ነው የሚመስለኝ እና እግዚአብሔር ያውቃል ስለ ሁሉም ነገር ምክንያቱም ሀይሚ እንደዚህ ጨካኝ አይደለችም። ስታቋት አይደል እንደዚህ ላይነት ሴት አይደለችም። የሆነ ነገር ስትሰራ ነው እንደዚህ የምትሆነው። ግን ሁሉም ነገር እንደ እግዚአብሔር ፈቃድ ይሆናል። ዛሬ መቼስ ብሩክና ዳኒ ውስጥ ዳኒ ታጥቆ መጥቷል። እንደ ሀይሚ ነው የሆነው እሱ ሁለቱም አንድ አይነት ስሜትን ያሳዩት። ያው እኔ ሀይለ ቃል መናገር አልችልም፣ ልዴቴን በደንብ ማስታወቅ አልችልም። ማለ ግን እኔ ብሩክን ስለተናገረብን በእርግጥ ብሩክ አሳዝኖኛል። በጣም ነው ያሳዘነኝ። ዛሬ ብቻ ለሚያሳዘነኝ፣ በቀደም እናቱን ፎቶ ዘቀዘቁ። ትላንት ደግሞ ያደረገው ከአይሚ ጋር በቃ መጀመሪያ አካባቢ የለመናት ምን ያላት፣ ያው ተናዳለች፣ ንዴት ውስጥ እንዳለች እኮ የአይሚንም ንዴት ይገባናል፣ ሁላችንም ተረተናታል። ግን በቃ ብታቆምና ትላንትናም የእሱ ሁኔታ አሳዝኖኛል። እንደገና ደግሞ አንዳንድ በጣም መጥፎ ዩቱበሮች ልበል፣ በጣም ክፉ፣ እኔ እንጃ ለምን እንደዚህ እንደሚያደርጉ አልገባኝም። የመኪና አደጋ ደርሶበታል፣ ምናምን እያላችሁ የምትሰሩ ዩቱበሮች ያላችሁ፣ ይሄ ጥሩ አይደለም። ለራስ እንዲሆን የማትፈልገውን በሰዎች ላይ ባታደርጉ ጥሩ ነው። እናት አለች። እኔ እንዴት እንደ እኔና እንደ ሁል ጊዜ መናገር ምራሱ ይሰለቻል እንዴ! እናት አለ፣ ወንድም አለ፣ ዘመድ አለ፣ ለብቻው ያሳደገች እናት አለች። እንዴት ለአንድ ሰው እንደ ትክክለኛ ኦዲየንስ ከሆናችሁ እነሱ እኮ ነገ ዞር ይገናኛሉ። በቃ እስከሚገናኙ ድረስ ለሁለቱም የሚያበረታ ምክር ከንዴት ውስጥ የሚወጡበትን ንዴታቸውን እንዲያበርድ የሚያደርግ ንግግር አይዟችሁ ስንላቸው እኮ እነሱም ራሱ እየቀዘቀዙ እኮ ይመጣሉ። ብሩክም ይቀዘቅዛል፣ ሀይም ትቀዘቅዛለች። አሁን እንደውም ዛሬ በትንሽ በትንሹ ስሰማ ቲክቶክ ላይ ያሉት የእነሱ ኦዲየንሶች እንስማማ፣ እኛ ስንስማማ እነሱም ይስማማሉ እያሉ እየጣሩ ነው። ለምንድነው አንዳንድ ዩቱበሮች ክፉ የምትሆኑት? የምታሟሩቱትስ? ምን አረጋችሁ? ይሄ እሷንም እንዲሁ በሞቶች ትላላችሁ። እሱን እሷንም ሁልጭ አድርጋ ትሰድባለች ታውቃለች፣ ጉታያለች ግን ሰው በቆመበት ሁልጊዜ አይሆንም በቃ በሚለው መንገድ ነው የምትተዋችሁ እንጂ ታውቃለች ሁሉንም ነገር ያውቃሉ። ሁለቱም ሚዲያ ተጠቃሚ ናቸው፣ ያውቃሉ። ላለ ሁልጊዜ አሁንም ያውቃሉ። ግን እንዲያውቁ እንዲናደዱ የምታደርጉት ጥረት እንደሆነ አላውቅም። ዳኒ ዛሬ መጥቶ እንግዲህ ብሩክን አፋጦታል። ሲናገረው አንዳንድ የተናገረው ቃላቶች እኔ ብሩክን ናያው ሀይሚን ስለምወድ ያው ተሰምቶኛል ብሩክ በጣም ተናዷል እንዲናደድ ነው ያደረገው በንግግሮቹ ያው ልክ ሀይሚዬ እንዳለችው አብራችሁ ቀጥሉ ምናምን ያለ ስሙ ነው ስም የተሰጠው ያናድዳል ግን ያንን ለመበቀል ይመስለኛል ሀይሚ ደግሞ ንዴቷን ለመወጣት ምክንያቱም ትዛ ይላችሁም የዛን ጊዜ የሆነ ልጅ ማን ፋሲል የሚባለው ልጅ ፕራንክ አደረጋት ፕራንክ ነው ብሎ በመጨረሻ ሲነግራቸው ምንድን ነው የሆነ ነገር ካላደረግኩ ከዛ ቦታ መራቅ አለብኝ በቃ ተናዳለች ውስጧ ገብቷል በቃ ንዴቱ ምክንያቱም እኛም በእሷ ቦታ ብንሆን እንዲህን አይነት ነገር ቢገጥመን ምን አይነት እርምጃ እንደምንወስድ አናቅም። አሁን ዳኒ አንተ ሰርተሃል ወይ አንተም ሰርተሄል ወይ እንደዚህን አይነት ፕራንክ አንተም አድርግሃታል፣ ለምን ደራስ አታይም ስል እኔ የእሱን ፕራንክ በደንብ አላየሁትም፣ ጫፍ ጫፉን ያየሁት አልጨረስኩትም። በርግጥ ሶስናን የሰራትን ፕራንክ በደንብ አላየሁትም። ዳኒ የሰራትን አርስቱን አይቼ ትንሽ አይቼ አልተመቻኝም። እስኪ ቆይ አሁን በኋላ ወደ ማታ አየዋለሁ። እሱ የሚለው ጓደኞቼን ከጀርባ አርጌ እነሱ ናቸው ወጥተው የነገሯት፣ የእናንተ ግን ማንም የለም። በቃ የዋህ ስለሆነ ነው። ብሩክም አላወቀበትም አሰራሩ። የዋህነት ይዞት ነው ይሄ ከኋላ ይመጣብኛል አላለም። እኔና ሀይሚ መካከል ያለንን እምነት መተማመን ስለማውቅ ነው። እሷ እኔን በደንብ አርጋ ስለምታውቀኝ እኔም እሷን በደንብ ስለማምናት ያንን ስለማቅ ነው ይህንን ልሰራ እያቻልኩት ለብቻዬ ልሰራ የቻልኩት እንጂ ሌላ ነገር አስቤ አይደለም። እባክህን ተረዳትና ተታረቁ፣ ለማስታረቅ ነው የመጣሁት ነው የሚለው። እንግዲህ እሱማ አግሬሲቭ ሆኗል፣ ማንዳን የሚባለውም አግሬሲቭ ሆኗል። ግን እኔም የመሰለኝ ያው በምክክር ይመስለኛል ከሀይሚ ጋር ቻይና ሉንም ለማሳደግ የፈለገን ይመስለኝ በዚህ ሰበብ እንጂ፣ እነሱም ይጣላሉ ብዬ አላስብም። ሀይሚ ማን ነው ዳኒና ሶሲም ይጣላሉ ብዬ አላሰብኩም። ይስማማሉ የሚል ነገር አለን። ያው ተነጋግረዋል። የሚሆነውን ነገር እንግዲህ እናያለን። ትላንትና ግን ርር ያደረገችኝ አንድ ቡታጅራ ውስጥ ነኛለ ዘመድ ትሁን ቤተሰብ ይሁን የብሩክ በሀይሚ ላይ ያወጣቻቸው ቃላቶች በጣም አናዱኛል። እኔ ስሟንም አልያዝኩም ዩቱበር ነች ነገር ነች ሀይሚ ያደረገችሁን አቃታለሁ ሀይሚ ስልኬን አላነሳችልኝም ያደረገችው ነገር ትክክል አይደለም፣ እንደውም ሶሲ ትክክል ነች ምናምን በጣም ያናደደችኝ እውነት። እኔ ያጠጋባ ብኖር እንደ በጥፊ ራሱ ባጩላት ራሱ ደስ ይለኛል። ስለምታውቀው ሰው እንደዚህን አይነት አስተያየት መስጠት አይገባትም። ሌላ ጊዜ ልናገር እችላለሁ። መልሳ ከወጣች እንደገና ሚቅርታ ጠይቄ ስትባልም፣ ቲክቶክ ላይ የተናገረችው ነገር ደስ አይልም። የምትሰድቧ ሰዎች ግን እግዚአብሔር ቀልብና ልቦና ይስጣችሁ። እሷ የስራ ሰው እንደሆነች ታውቃላችሁ። በትዕግስት እንጠብቃቸው ነው የምለው። አይዟችሁ፣ የኔ ወዶች ተባረኩንልኝ። ስላዳመጣችሁ አመሰግናለሁ። ሰላም ሁኑልኝ። ይወዳችኋል